ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁል ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ ባክብሮት እየጋበዝን ቼልሲ በስታንፎርድ ብሪጅ ቅዳሜ ምሳሳት በተደረገ ጨዋታ ኤቨርተንን አስተናግዶ አንድ ለባዶ በሆነ ውጤት አሸንፏል። ደረጃውንም ማሻሻል ችሏል። 27ኛ ደቂቃ ላይ ኒኮላስ ጃክሰን ከቦክስ ውጪ አክሮ በመታት ሹት ኳስ ቼልሲ አስቆጥሮ ጨዋታውን በዛ ውጤት አንድ ለባዶ አጠናቋል። በዚህ ድል ዙሪያ በቼልሲ የቅዳሜ ምሳሳት ጨዋታ ኤቨርተን ያስተናገደበት በርካታ ነጥቦችን አንስተን በዚህ ፕሮግራም እንወያያለን። አብራችሁን ስቆዩ፣ የቼልሲን ድል እና የተለያዩ ነጥቦችን አንስተን እንወያያለን። የእንግሊዝ ፕሪሚየር ሊግ ቅዳሜ በተደረጉ ጨዋታዎች ብራይተን በሜዳው ዌስት ሀምን አስተናግዶ 3 ለ2 ሲያሸንፍ ኒውካስል በተመሳሳይ በሴንት ጀምስ ፓርክ ሶስት ለባዶ ማሸነፍ ችሏል። ብራይተንና ዌስታም ሶስት ለሁለት ሲለያዩ ኒውካስልም በሜዳው ስፒሽታውንን አስተናግዶ ስፒሽታውን መውረዱን ያረጋገጠበትን ሽንፈት ነው እንግዲህ በሴንት ጀምስ ፓርክ ያስተናገደው። ይህንን ተከትሎ የኒውካስልም ድል የደረጃ ሰንጠረዥ ላይ ለውጥ አምጥቷል። ቼልሲ አራተኛ ደረጃ ላይ መቀመጥ ችሎ ነበር ኤቨርተንን ካሸነፈ በኋላ ኒውካስል ቼልሲ ጨዋታ በኋላ ማሸነፉን ተከትሎ ቼልሲ አምስተኛ ደረጃ ላይ እንዲቀመጥ ምክንያት ሆናል። ኒውካስል ተመልሶ ሶስተኛ ደረጃ ላይ መቀመጥ ችሏል። በሻምፒየንስ ሊግ ፉኩክር ላይ ይሄ ወሳኝ ምዕራፍ ወሳኝ ጠንካራ ፉኩክር የምናይበት ቀጣይ፣ ሁሉም ክለቦች የሚቀራቸው አራት ጨዋታ በእጅጉ የሚጠበቅ ነው። ምንም እንኳን ኖቲንጋም ፎረስት በዚህ ሳምንት እሁድ ከማንቸስተር ሲቲ ጋር የኤፍ ኤ ካፕ ግማሽ ፍጻሜ ጨዋታ ቢኖረውም ማክሰኞ ሐሙስ ምሽት ኖቲንጋም ፎረስት በሜዳው ብሬንፎርድን ያስተናግዳል ያም ጨዋታ ይጠበቃል በተለይ ኖቲንጋም ፎረስት የሚያሸንፍ ከሆነ ደረጃውን ያሻሽላል ነጥብ ይጥል ከሆነ ለቼልሲ ትልቅ አድቫንቴጅ ነው ምክንያቱም ቼልሲ በቀጣይ አራት የሚያደርጋቸው ጨዋታዎች እጅግ በጣም ፈታኝና ጠንካራ ፊክቸር ስለሚጠብቀው የነዚህም ቡድኖች ነጥብ መጣልም በሻምፒየንስ ሊግ ፉክክር ላይ ለቼልሲ በእጅጉ አስፈላጊ ነው። ቼልሲ ደግሞ ቀሪ አራት ጨዋታዎችን የማሸነፍ ግዴታ ውስጥ ገብቷል፣ የሻምፒየንስ ሊግን እግር ኳስ ፖዚሽን ይዞ ለማጠናቀቅ። በሌላ በኩል እንግዲህ ሳውዛምፕተን በሜዳው ፉላምን አስተናግዶ አንድ ለባዶ ሲመራ ቢቆይም ፉላሃም ከኋላ በመነሳት ባስቆጠራቸው ሁለት ግቦች ሁለት ለአንድ ፉላሃም አሸንፏል። እንዲሁም ወልቭስ ስድስተኛ ተከታታይ ድሉን በሜዳው ሌስተርን አስተናግዶ ሶስት ለባዶ በሆነ ውጤት አጠናቋል። በተለይ ደግሞ የማቲያስ ኩኛ በሶስቱም ግብ ላይ ቀጥተኛ ተሳትፎ ማድረጉ ወደ ዩናይትድ ለሚያደርገው ዝውውር በእጅጉ ጉጉትን የፈጠረ ልዩነት ፈጣሪ መሆኑን ደግሞ በድጋሚ የተመለከትንበት የቅዳሜ ጨዋታ ነበር። በኢፌካፕ የግማሽ ፍጻሜ ጨዋታ አስቶን ቪላ እና ክሪስታል ፓላስ በዌምብሌ ያደረጉ ጨዋታ በክሪስታል ፓላስ ሶስት ለባዶ አሸናፊነት ተጠናቋል። ብሪቼ የዜ ከረፍት በፊት ከረፍት በኋላ ደግሞ እስማኤል ሳር ባስቆጠረው ሁለት ግብ ቪላ። እንግዲህ ይሄ ወር ለአስቶን ቪላ መልካም የሚባል አይደለም። ከሻምፒንስ ሊግ ውድድር ውጭ ሆነ። ባለፈው ረቡ ደግሞ በፔፕ ሲቲ ሁለት ለአንድ ተሸነፈ። አሁን ደግሞ ከፌ ካፕ የግማሽ ፍጻሜ ጨዋታ በፓላስ ተሸንፎ ከውድድሩ ውጭ ሆኗል። ፓላስ እንግዲህ ዛሬ የማንቸስተር ሲቲ እና የኖቲንግሃም ፎረስት አላፊን በፍጻሜ ይገጥማል ማለት ነው። ይሄ ፕሮግራም በዋነኝነት ትኩረት የሚያደርገው በቼልሲ ድል ላይ ነው። ስታምፎርድ ብሪጅ ላይ ባስመዘገቡት የአንድ ለባዶ ድል አሰልጣኝ ኢንዞ ማሬስካ በተከታታይ ካርድ መመልከታቸውን ተከትሎ ከታሽ ቅጣት ተጥሎባቸው እንግዲህ በስቴዲየሙ ተገኝተው ቡድናቸውን እንግዲህ፣ ዊሊያም ካበሌሮ የቀድሞ የቼልሲ ግብ ጠባቂ አርጀንቲናዊው ነበር በአሰልጣኝነት ሲመራ የነበረው። ኤንዞ ማሪስ ካስታንድ ውስጥ ቁጭ ብለው ሲመለከቱ ነበር እና ውጤቱ ለቼልሲ በእጅጉ አስፈላጊና ወሳኝ ነጥብ ነው። ቼልሲ ማሳካት የቻለው ተከታታይ ፕሪሚየር ሊግ ድል ማስመዝገብ ችሏል ያለፈው ሳምንት በአስደናቂ ሁኔታ በፔድሮ ኔቶ የመጨረሻ ደቂቃ ግብ ሁለት ለአንድ ማሸነፉ ይታወሳል አሁን ደግሞ አንድ ለባዶ በኒኮላስ ጃክሰን ግብ ከእረፍት በፊት 27ኛ ደቂቃ በተቆጠረ ግብ ነው ቼልሲዎች ማሸነፍ የቻሉት ጨዋታው እንዴት ነበር እንዴት ተመለከታችሁት በተለይ የቼልሲ የመጀመሪያ ምርጥ 11 ለውጥ የጨዋታው ትልቅ ተጽዕኖ ነበር ቼልሲዎች ይህን ጨዋታ ለማሸነፍ የመረጡበት መንገድና በጨዋታው ደግሞ የተስተዋለው እስከ ስልሳ ስልሳ አምስት ደቂቃ ድረስ የነበረው ቼልሲና ከዛም በኋላ ደግሞ በተፈጠረበት ጫና ጌሙን ተቆጣጥሮ ለመውጣት የመረጠበት መንገድ እንዲሁም ቼልሲ ራሱን ለጫና የጋበዘበትን ለውጥ አድርጓል። በጨዋታው በመጀመሪያ እንግዲህ ከተደረጉ ለውጦች ውስጥ በተከላካይ ስፍራ ሪስ ጀምስን በመቀየር ሞሲካ ሴዶን ወደ ቀኝ ፉልባክ በማውረድ ነው። እንግዲህ ኤንዞ ማሬስካ ምንም እንኳን በታች ላይን ባይኖሩም የመጀመሪያ ምርጥ አስራ አንዳቸው ላይ ካደረጉት ለውጦች መካከል ሪስ ጀምስን ቤንች በማድረግ ሞሲ ካሴዶን በቀኝ ፉልባክ ቦታ፣ ሌቪ ኮልዌል፣ ቻላባን እና ኩኩሬያን ነበር በተከላካይ ስፍራ ማሰለፍ የቻሉት። እንዲሁም አማካይ ስፍራ ላይ ሮሚዮ ላቪያ እና ኤንዞ ፈርናንዴስ ከፊት ለፊታቸው ኮል ፓልመርን በማድረግ ኑኖ ማድዌኬን የፖዚሽን ለውጥ በማድረግ ሺፍት በማድረግ በግራ ክንፍ በኩል በማጫወት ፔድሮ ኔቶን ደግሞ በቀኝ ከፊት መስመር በኩል ደግሞ ኒኮላስ ጃክሰንን በማድረግ ነው ጨዋታውን የጀመሩት ቼልሲዎች። እንግዲህ የመጀመሪያ ሙከራና በጨዋታው ጥራት ያለውን እድል ለመፍጠር 15 ደቂቃ ያክል ፈጅቶባቸዋል። ቡድኑ በተደጋጋሚ ወደ ኤቨርተን የመጫወቻ ክልል መድረስ ቢችልም እድልን ለመፍጠር ወይም ፋይናል ሰርድ ላይ በነበረው የማጥቃት እንቅስቃሴ እስከ አስራ አምስተኛ ደቂቃ ድረስ ልዩነት ለመፍጠር ተቸግረው ነበር። የመጀመሪያ ያልተዛነፈ ኢላማን የጠበቀ ሙከራ ካደረገ በኋላ ቼልሲዎች ተደጋጋሚ ሙከራን ለማድረግ በሚጥሩበት ወቅት ነው እንግዲህ በጥሩ ፕሬሲንግ፣ በተለይ ቼልሲን የመጀመሪያ ዙር አካባቢ የምናቅበት እንቅስቃሴ ፋይናል ሰርድ ላይ ተጭኖ ከአጥቂው ከአማካዩ ከሁለቱ ክንፎች በተደራጀ የፋይናል ሰርድ ፕሬሲንግ ቼልሲን በልዩነት የተሳካ የውድድር ዓመት አጀማመር እንዲያደርግ መነሻ ነበር። ከነዚህ መካከል ደግሞ ቼልሲ እንዲህ አይነት እንቅስቃሴ እንዲያደርግ የአማካዩ ባላንስ፣ የማጥቃቱ እንቅስቃሴ በተለይ ደግሞ በፕሬሲንግ ላይ ቀጥተኛ ተሳትፎ እንዲያደርግ ኮል ፓልመርን እንቅስቃሴ በልዩነት ነፃ የሚያወጣው ሮሚዮ ላቪያ በአማካይ ስፍራ መኖሩ በይበልጥ ቼልሲ በመጀመሪያው 45 የተሻለው ቡድን እንዲሆን ምክንያት ሆኗል። በዚህም እንቅስቃሴ ነው እንግዲህ ቼልሲዎች በፕሬሲንግ ቻላባ ኢንተርሰፕት ያደረጋትን ኳስ ኤንዞ ፈርናንዴዝ ከቻላባ የተቀበላትን ኳስ ነው ለኒኮላስ ጃክሰን በማቀበል ጃክሰን እንግዲህ በፕሪሚየር ሊጉ ሀያ አራተኛ ግቡን ነው ማስቆጠር የቻለው። ሀያ ሶስቱንም ግብ ማስቆጠር የቻለው ግን በተቃራኒ የመጫወቻ ቦክስ ውስጥ ነው። የመጀመሪያ ግቡ ነው ኒኮላስ ጃክሰን ከቦክስ ውጪ አክሮ የመታትን ኳስ ማስቆጠር የቻለው እና ተጫዋቹ ለረጅም ጊዜያት ከግብ ርቆ ነበር። በተለይ ጃክሰን ለመጨረሻ ጊዜ ግብ ያስቆጠረው ቼልሲ በሜዳው ብሬንፎርድን በዲሴምበር 15 ሲያሸንፍ የመጨረሻ ግቡን ነበር ኒኮላስ ጃክሰን ማስቆጠር የቻለው። ከዛም በኋላ ለተወሰኑ ጨዋታዎች ግብ ማስቆጠር አልቻለም። በድጋሚ ተጫዋቹ ጉዳት አጋጠመው። ከኢንተርናሽናል ብሬክ መልስም እስካሁን ድረስ በነበረው እስከ ቅዳሜ ስምንት ተኩል ጨዋታ ድረስ ኒኮላስ ጃክሰን ኳስና መረብን ለማገናኘት ተቸግሮ ነበር። ይሄ ደግሞ ቡድኑ ከሚፈልገው አገልግሎት ከተጫዋቹ ከሚያገኘው ልዩነት አንጻር በቂ አልነበረም እና በመጨረሻም እንግዲህ በዚህ አጥቂ ግብ ብቻ ቼልሲ ማሸነፉ ትልቅ እፎይታ የሚፈጥር ነው። በቀጣይ ሳምንት ደግሞ ሊቨርፑልን በስታንፎርድ ብሪጅ ያስተናግዳሉ። ለቼልሲዎች ከየትኛውም ጊዜ በላይ ወሳኝ ጨዋታ ነው። ነገር ግን ለኒኮላስ ጃክሰን ኳሷን አመሻሽቶ እንደ ሱሩቦል ማቀበል የቻለው ወይም እዛ ጋር ፈጣን ምላሽ መስጠት የቻለው ኤንዞ ፈርናንዴዝ በዘንድሮ የውድድር ዓመት ሰባተኛ አሲስቱን ነው ማድረግ የቻለው። ይሄ ደግሞ ከአንዳንድ የክሬቲቭ አማካዮችም የተሻለ ቁጥር እንዲይዝ አስችሎታል። እንዲሁም የቡድን አጋሩ ኮል ፓልመር በስምንት አሲስት ላይ ነው የቆሙ። አሁን የኤንዞ ፈርናንዴስ ኳሶች ለቼልሲ ግብ ማስቆጠር ወሳኝነታቸው ከፍ እያለ መጥቷል። ያለፈው ሳምንት እንደምታስታውሱት ፔድሮ ኔቶ ሲያስቆጥር የመጨረሻ ፓሷን ማድረግ የቻለው ኤንዞ ፈርናንዴዝ ነው። አሁን ደግሞ በድጋሚ ቼልሲ የማሸነፊያዋን ግብ ሲያስቆጥር ግብ የሆነ ኳስ አመቻችቶ ማቀበል ችሏል። ቼልሲዎች እንግዲህ ሁለት ተከታታይ ጨዋታ አሸንፈዋል። ያሸነፉበት መንገድ ከፉላም ጋር በሁለተኛው አርባ አምስት ጠንክሮ ተደራጅቶ በማጥቃት በፔድሮኔቶ ልዩነት ፈጣሪነት፣ እንዲሁም የቡድኑ የአካዳሚ ውጤት ታሪክ ጆርጅ ባስቆጠራቸው ግቦች ነበር ቼልሲ ሁለት ለአንድ ማሸነፍ የቻለው። የትናንትናው ድል ግን ቼልሲ እስከ 65 ደቂቃ ድረስ ቢያንስ አደጋን ለመፍጠር በተደጋጋሚ ፋይናል ሰርድ ለመግባት በፕሬሲንጉ በኩል ደግሞ የተዋጣለት ቡድን እንዲሆንና ኤቨርተን በጨዋታው ረጅሙን ደቂቃ አንድ ላማውን የጠበቀ ሙከራ ለማድረግ ምቹ የሆነ ኤሪያ ሳያገኝ እንዲጫወት ትላልቅ ሚናዎችን ሲወጣ የነበረ ተጫዋች አለ፤ በቼልሲ የአማካይ ስፍራ ለምሳሌ በጨዋታው የመጀመሪያ ኢላማውን የጠበቀ ወይም አደጋ በቼልሲ የመጫወቻ ቦክስ ውስጥ የተፈጠረው ቤቶ ከመቀየሩ በፊት የሞከራት ኳስ ነው፣ ስልሳ አንደኛ ደቂቃ ላይ። ከዛ ቀደም በነበሩት የአንድ ሰዓት የጨዋታ ክፍለ ጊዜ ኤቨርተን ቼልሲ ላይ ጫና ለመፍጠር ተቸግሮ ነበር። በተለይ ደግሞ ሚድ ሰርድ ላይ ያለው እንቅስቃሴ በቤልጅማዊው ሮሚዮ ላቪያ በተቀናጀ መከላከል የማጥቃትና የትራንዚሽን የቢልድ አፕ ኳሶችን በተሳካ ሁኔታ በማድረግ የቼልሲ አማካይ ስፍራ እንዳይበለጥ እና ተጋላጭ እንዳይሆን ትልቁ ሚና ሲጫወት ነበር። ከዚህ ቀደም በተደጋጋሚ የቼልሲን ፕሮግራም በምንሰራበት ወቅት የማነሳው አንዳንድ ነጥቦች አሉ። የኮል ፓልመር ልዩነት ፈጣሪ አለመሆን ወይም ከግብ ጋር እንደ ቦታ አለመገናኘቱ፣ ግብ የሆነ ኳስ አመቻችቶ ለማቀበል ምቹ የሆነ እንቅስቃሴ አለማግኘቱ፣ ተጫዋቹ አንደኛ ካለበት ጫና፣ ሚዲያው በየጊዜው ቼልሲ ነጥብ ባጣ ቁጥር ፓልመር ነው የመጀመሪያ ተወቃሽ፣ ከአሰልጣኙ ቀጥሎ ስለ ተጫዋቹ እንቅስቃሴና አሁን ላይ ስላለው በራስ መተማመን ሁሌም በልዩነት ይነሳል። ነገር ግን ቼልሲ በአብዛኛው መንሸራተት ወይም ነጥብ መጣል የጀመረው የሮሚዮ ላቪያ የመጀመሪያ ጉዳት ከተመዘገበበት ጊዜ አንስቶ ነው። ከቶትናም ጋር የምታስታውሱ ከሆነ እረፍት ላይ እዛው ኤንዞ ማሬስካ ቀይሮ አስቀሩት። ተጫዋቹ ለስድስት ሳምንት ከሜዳ ራቀ። በነዛ ስድስት ሳምንት ውስጥ ያደረጋቸውን ተከታታይ ጨዋታዎችን ቼልሲ ማሸነፍ አልቻለ። ከቼልሲ አማካዮች ለየት የሚያደርገው የሮሚዮ ላቪያ የተሻለ ቴክኒክ አለ። በተለይ ደግሞ ኮል ፓልመርን ነፃ በማውጣት ለምሳሌ ሞሲ ካሴዶ በስድስት ቁጥር ቦታ ሲጫወት ቼልሲ በመከላከሉ በኩል ወይም የአማካዩ ሚዛን በመጠበቅ ተከላካዩ በቢልድ አፕ በኩል ያልተዛነፈ እንቅስቃሴ እንዲያደርግ ለፕሬሲንግ ተጋላጭ ባልሆነ መልኩ ኳሶችን ሊያስጀምር ይችላል። ነገር ግን ሞሲ ካሴዶ የትራንዚሽን ኳስ ላይ ደካማ ነው። አድቫንስድ ኳሶች ላይ የሮሚዮ ላቪያ ያክል ከኳስ ጋር ያለው በተለይ ቦልኬሩ ከፍ ያለ ተጫዋች አይደለም። በተመሳሳይ ደግሞ ኤንዞ ፈርናንዴስ ከሞሲ ካሴዶ ጋር ሲጣመር የቼልሲ ቢልዳፕ የዘገየ ወይም አላግባብ ሰከንዶች በራሳቸው የመጫዋቻ ክልል ውስጥ የቼልሲ እንቅስቃሴ ዘጊቶ እንዲጀምር ምክንያት ይሆናል። ነገር ግን ሮሚዮ ላቪያ ሲኖር ቼልሲ በልዩነት ወደ ተጋጣሚ የመጫወቻ ቦክስ ውስጥ በፍጥነት ለመድረስ ትልቁን ስራ የሚሰራው ኳስን ከተቆጣጠረ በኋላ ፋይናል ሰርድ የሚገቡ አድቫንስድ ኳሶችን በቦልኬር በኩል የተሳካ የትራንዚሽን ኳስ ማድረግ ይችላል። በዚህ ወቅት ደግሞ ፋይናል ሰርድ ላይ ሆኖ ራሱን ከፕሬሲንግ ነፃ አድርጎ ሰፊ የሜዳ ኤሪያ ፈልጎ ኳሶችን እንዲቀበል ደግሞ ኮል ፓልመር የተለየ ከኳስ ውጪ እንቅስቃሴ ያደርጋል፣ ወይም ሮቴት ያደርጋል ወደ ሁለቱም ዊንግ በዚህ ወቅት ቼልሲ በነጻነት ፋይናል ሰርድ በፍጥነት ከገባ የኮል ፓልመር የተሳኩ የመጨረሻ ኳሶችን ለማቀበል በቂ እይታ ያገኛል ማለት ነው። ስለዚህ የሮሚዮ ላቪያ መኖር ኮል ፓልመርንም ጭምር ነው ነጻ የሚያወጣ። በትናንትናው እንቅስቃሴ ቼልሲ ፋይናል ሰርድ ላይ የተሳካ ፕሬሲንግ ሲያደርግ፣ አብዛኛውን ፕሬሲንግ ያስጀመረው ኮል ፓልመር ነበር። ምንም እንኳን ተጫዋቹ ግብ አያስቆጥር ግብ የሆነ ኳስ አመቻችቶ ባያቀብልም እንደ ቡድን በነበረው እንቅስቃሴ ግን የተሳካ ቆይታ ማድረግ ችሏል ቼልሲ ግን ሮሚዮ ላቪያን 60ኛ ደቂቃ ላይ 61 62 ደቂቃ ላይ ቀይሮ ካወጣ በኋላ በደንብ አስተውላችሁ ከሆነ ሪሽ ጀምስ በፉልባክ ቦታ ከተሰለፈ በኋላ ሞሲ ካሴዶ ፖዚሽኑን ቀይሮ ወደ ስድስት ቁጥር ቦታ ከገባ ደቂቃዎች አንስቶ ቼልሲ አራት ትላልቅ ሙከራዎችን አስተናግዷል በትናንትናው ጨዋታ ኒኮላስ ጃክሰን ግብ ማስቆጠሩ ብቻ ሳይሆን ስንወቅስ ስንተች የነበረው ግብ ጠባቂ ሮበርት ሳንቼዝ ልዩነት ፈጣሪ ነበር። ቼልሲ ከ60 ደቂቃ በኋላ ለተፈጠሩ አደጋዎች ሁሉ በአማካይ ስፍራ የኤቨርተን ብልጫ እየተስተዋለ መጣ። ይህን ነው በዋነኝነት የቼልሲ ባላንስ ኦፍ ዘ ጌም የሚመራው በሮሚዮ ላቪያ ነው። ይሄ ተጫዋች ደግሞ ጤናማ ሆኖ በተለይ ደግሞ ለዘጠና ደቂቃ ብቁም ይሆን ከሆነ ቼልሲን ታያላችሁ ብዬ በተደጋጋሚ ሳነሳላችሁ ነበር ትልቁ ልዩነት ይሄ ነበር ቼልሲ ከስልሳ ደቂቃ በኋላ እድሎችን ለመፍጠር እንኳን ሲቸገር ነበር ከስልሳ ደቂቃ በኋላ ቼልሲ ሙከራ ያደረገው ሁለት ነው አንደኛው ኒኮላስ ጃክሰን አስቆጥሮ የተሻረችው ኳስ እንዲሁም ኖኑ ማድዌኬ በቀኝ እግሩ የሞከራት ኳስ ነበር ሁለት ሙከራ ብቻ ነው ቼልሲ ማድረግ የቻለው። ከዛ ቀደም ብሎ ግን ቼልሲ በነበረው የጨዋታ ብልጫ እንኳን በፖሴሽን የተሻለ ቡድን ነበር። በጨዋታ እንቅስቃሴና የዚህ ተጫዋች በአማካይ ስፍራ መሰለፍ ለቼልሲ አሁን ላይ በተለይ ለቀጣይ አራት ፈታኝ ፊክቸሮች ሊቨርፑል፣ ማንቸስተር፣ ኖቲንጋም ፎረስት፣ ኒውካስል እነዚህን አራት ጨዋታዎች ቼልሲ ያደርጋል ለነዚህ ሁሉ ቡድኖች ቼልሲ ከሶስት ነጥብ ውጭ በነዚህ ጨዋታ አይጠበቅበትም ሌላ ውጤት ማስመዝገብ። የግድ ማሸነፍ አለበት። ቀሪ 12 ነጥቦችን አሳክቶ ነው የሌሎች ክለቦችን የጨዋታ ውጤት የሚጠብቀው የሻምፒየንስ ሊግን ቦታ ይዞ ለማጠናቀቅ። ለነዚህ ሁሉ ትግል ደግሞ የሮሚዮ ላቪያ ጤናማ መሆንና በአማካይ ስፍራ መሰለፍ ትልቁ ሚና ይጫወታል። ይሄን ደግሞ የኤቨርተኑ ጨዋታ ፍንትው አድርጎ ያሳየ የቼልሲ ብልጫና የማጥቃት እንቅስቃሴ ቢያንስ ቢያንስ ጌሙን ኮንትሮል ለማድረግ ለአንድ ሰዓት ያክል ቼልሲ የተሻለው ቡድን ነበር። ኤቨርተን በተጋጣሚ የመጫወቻ ቦክስ ውስጥ ከረፍት በፊት በአማካይ በየጨዋታው 11 ኳሶችን የመንካት እንቅስቃሴ ያደርጋል። በትናንትናው ጨዋታ ግን የኤቨርተን ተጫዋቾች እስከ እረፍት ድረስ በቼልሲ የመጫወቻ ቦክስ ውስጥ የነኩት ኳስ ስድስት ብቻ ነበር። ቼልሲ የተሻለ ቡድን ነበር። ሮሚዮ ላቪያን ከአማካይ ስፍራ እስከሚነቅል ድረስ ቡድኑ ጌም ማኔጅመንቱን በተሳካ ሁኔታ እየመራ ነው። እንግዲህ ከዛም በኋላ በተፈጠሩ ትላልቅ አደጋዎች የሮቤርት ሳንቼዝ ስህተት ከዚህ ቀደም የሚያስወቁ ሰውን እንቅስቃሴ በመቀነስ በልዩነት እንግዲህ ቼልሲን ታድጎ በኒኮላስ ጃክሰን ግብ በሮሚዮ ላቪያ የአማካይ ስፍራ ቴክኒክ በኔንዞ ፈርናንዴስ ደግሞ ያልተዛነፉ ግብ የሆኑ ኳሶችን አመቻችቶ በማቀበል ቡድኑ ታግዘውን ጊዜ ወሳኝ ሶስት ነጥብ አሳክቷል። ቼልሲ እንግዲህ 60 ነጥብ ላይ መድረስ ችሏል። ኒውካስል ማሸነፉን ተከትሎ ነው እንጂ ለሰዓታት ያህል ቼልሲ አራተኛ ደረጃ ላይ መቀመጥ ችሏል። አሁን አምስተኛ ደረጃ ላይ ነው የሚገኘው በ60 ነጥብ። ከቼልሲ በላይ የሚገኙት ማንቸስተር ሲቲ እና ኒውካስል 62፣ 61 ነጥብ አላቸው ቼልሲዎች እንግዲህ በቀጣይ የሚያደርጓቸውን ጨዋታዎች በአጠቃላይ የማሸነፍ ትልቅ ኃላፊነት አለባቸው። አሰልጣኝ ኢንዞ ማሬስካ ደግሞ የመጀመሪያ የውድድር ዓመት ሚሽን የሚሆነው ቡድኑን ወደ ሻምፒዮንስ ሊግ እግር ኳስ መመለስ ነው፣ ትልቁ ሚሽን። ይህን ደግሞ ለማሳካት በቀጣይ ሊቨርፑልን፣ ማንቸስተርን፣ ኒውካስልን፣ ኖቲንግሃም ፎረስትን የማሸነፍ ትልቅ ኃላፊነት አለባቸው። የቼልሲ ደጋፊዎች እንኳን ደስ አላችሁ! ቼልሲ የተከታታይ ጨዋታ ድሉን እንደቀጠለ ነው። በቀጣይ ሐሙስ ደግሞ በኮንፈረንስ ሊግ የመጀመሪያ ዙር የግማሽ ፍጻሜ ጨዋታ ይጠብቀዋል። በዛ ጨዋታ ዙሪያ ደግሞ ሰፋ ያለ ዝርዝር ጉዳይ ይዘናችሁ እንመጣለን። ፕሮግራማችንን ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ከሀገር ውጭ ይህን ፕሮግራም የምታደምጡ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።